እናንተም ውስጥ ግን ጠበቆች አሉ፣ እናንተም ውስጥ አክቲቪስቶች አሉ፣ ነጋዴዎች አሉ፣ ጨዋዎች አሉ፣ በሰው ሕይወትና ጤና የሚቀልዱ ሰዎችም አሉ። እንደሱ አድርገን እንደ ማህበረሰብ እንየው። ሃፍ ሚሊየን ፕሮፌሽናል ባለበት ተቋም ውስጥ ሁሉም ሰው እናንተ እንዳላችሁት ሊሆን አይችልም፣ ሊሆን አይችልም። ትንሽ ፋክቶች ጨማምር ካላችሁኝ በመንግስት ሆስፒታል የምንገዛቸው ማሽኖች በየ15 ቀኑ ይበላሻሉ። ሽቦ ይቆረጣል፣ ይሰበራል። ታውቁታላችሁ። ለምን ሰው በመንግስት ሆስፒታል ከሚታከም የግል ሴክተር ለመላክ ሲባል እዚህ ያለው ይበላሻል። መቼም ያን እያበላሸ ያለው ታማሚ ወንድማቶኝ፣ ተስፋ ረጋል ታማሚ አይደለም። ለግል ጥቅማቸው ሲሉ የመንግስትን ሀብት የሚያበላሹ ሰዎች አሉ። አንድ ነው አስር ነው አላቅም ቁጥሩ ሁላችሁን ይወክላል ወይ? አይወክልም፣ ግን አለ። ሳምፕሉ አለ። እኛም ውስጥ እኮ ችግር አለ። ለግል ጥቅማቸው ሲሉ የመንግስት ንብረት ያበላሻሉ። ካላላችሁ እኛ ብር ስለምናወጣበት ተበላሸ ተጠገነ። አሁንስ ተበላሸ ወር አይቆይም። በሽተኛ ወደ ሕክምና ሲመጣ ሁለት አይነት አፕሮች ነው ያሉ። አንደኛው መካከለኛ ገቢ ያለው ሰው ከሆነ በፍጥነት ወደ ግል ሴክተር ሪፈር ይጻፍለታል። ጥቁር አንበሳ ያለ የሆነ ክሊኒክ ይላካል። ትንሽ ከፍ ያለ ገንዘብ ደግሞ ካለው ቦርዶስ ነው አልተብሎ ወደ ውጭ ሀገር ይላካል እና ህክምና አካባቢ ላይ ችግሩ የእናንተ አካል ነው። እንደዚህ የሚያደርጉ ሰዎች የናንተ አካል ናቸው። ለሴክተሩ በጣም ባዕድ እና ሩቅ አርጋችሁ ባትወስዱ ጥሩ ነው። በግልም በመንግስት ተቋማትም በተቻለ መጠን ኢንተርቪው ለማድረግ እና እዛ ያለው ሰርቪስ እንዲያድግ ለማድረግ ተሞክሯል። በግል ሴክተር በ2019 ከለውጡ ማግስት 30 ሺህ ገደማ በግል ሴክተር የሚሰሩ የጤና ሙያተኞች ነበሩ። ስድስት ዓመት ፕላስ ገደማ ዛሬ፣ የአሁን ዳታ የለኝም፣ የ223 ነው ያለኝ። ከአንድ ዓመት ተኩል ሁለት ዓመት በፊት 120 ሺህ ገደማ ደርሷል። የአሁን ይጨምራል ሰላሳ ሺህ የነበረ የግል ሴክተር ሙያተኛ መቶ ሀያ ሺህ ደርሷል ማለት፣ በዚያው ልክ ክፍያውም በዚያው ልክ አድጓል ማለት ነው። ሂውመን ካፒታል ላይ በማሰልጠኛ ከአምስት ስድስት ዓመት በፊት ሰባት ገደማ ነበሩ ዩኒቨርሲቲዎች ስፔሻላይዝ ለማድረግ የሚያግዙ አሁን ሀያ ሁለት ናቸው። ሀያ ሁለት ዩኒቨርሲቲ ከሆነ በዚያው ልክ ቁጥሩ አድጓል ማለት ነው። ውስን በነበረበት ጊዜ የሚገባው ተማሪና አሁን አንድ አይደለም። ስምንት ሺህ አምስት መቶ ገደማ ሬዚደንቶች ኢን ተ ላስት ፎር ፋይቭ ይርስ መንግስት አሰልጥኗል። የዛሬ የሁለት ሶስት ዓመት ገደማ ሬዚደንት የነበራቸው ኢሹ ምንድን ነው፣ ካሉበት ተቋም ለትምህርት ሲመጡ በእነሱ ቦታ ሰው ይቀጠርና እኛ ቦታ እናጣለን ሲሉ የፌዴራል መንግስት በዚያ መንገድ አገልግለው ለትምህርት የሚላኩትን ሰዎች ኮስት ሼር አድርጋለሁ ብሎ ወስኖ ነው። ያ ሁሉ ተማሪ ሲማይ ነበር። በእኛ ሁኔታ ሬዚደንቶች በጣም ስለሚሰሩ አብዛኛውን ችግር ሼር ስለሚያደርጉ ይጎዳሉ፣ እና እንዴት አድርገን ያናካክስ ሚባል ምንም ችግር የለውም የፌር ጥያቄ ነው። ግን ሬዚደንት ሰምዌር በጣም የተመቻቸን እና እኛ ጋር ሲመጣ ይከፋው ካደረጋችሁ ግን፣ በአንዳንድ ነገር የዓለም ትሬንድ ተማሩ እያላችሁ በሌላ ነገር ደግሞ ከዓለም ውጭ ከሆነ አውሮ አሄድ አለም ላይ የሌለ ስለሆነ የሚነሳው ጥያቄ እንደዛ አይነት ማገልገል እፈልጋለሁ የሚል ቅንነት ያለው ሐኪም ምናምን ከደሞዙ በላይ ፕሪፈር የሚያደርገው ሰው ማዳን ሊሆን ይችላል። በትውል ኮምፒት ከአምስት አስር ዓመት በኋላ አይቀጥልም እኮ ነገር ፕራይቬት ሴክተር ይስፋፋል፣ ሽሚያ ይፈጠራል ማለት ነው። መንግስት ቤት ሰጣለው፣ መኪና እንደዚህ ያደርጋለሁ እያለ ይሻማል ከገበያው እንጂ ሰምዌር የሚከፈል ክፍያ እያለ ማንም ሰው አይሰራለትም እዛ እስክንደርስ ድረስ መከራ የምትከፍሉ ሰዎች አላችሁ፣ ክፈሉ። የእናንተ ስራ ማድረስ ነው። ኢትዮጵያ ባለችበት ሁኔታ የእኔና የእናንተ ስራ በመከራ ማሸጋገር ነው። የሚሰሩ ሰዎች ቅድም እህቴ እንዳለችው ነው። እዛ ያሉ ሎካል በህክምና ውስጥ ለምሳሌ ዶክተር ሁላችሁን አይመለከትም። አንድ ፔሽንት መጥቶ ቪዚት አድርጎ ይሄን አድርጊ ይሄን አድርጊ ይሄን አድርጊ ብሎ ሄዶ ሊሆን ይችላል ነርሷ ግን ያው በምታውቁት ምክንያት ብዙ ጊዜ መመላለስ ብቻ ሳይሆን የዛን ሰው በሽታ የዛን ሰው ስቃይ ተጋርታ ሊሆን ይችላል። እንደሱ ፕሪስክሪፕሽን አትጽፍም እንጂ ፔን በመጋራት ነርሷ ሚና የላትም ሊባል አይችልም። ግን ዘ ሆል ሲስተሙና ካልቸሩ እሷን የሚያደል ለመቀየር የሚከፈለውን ዋጋ ለመክፈል ደግሞ በጋራ ዝግጁ ካልሆን ቤት በኩል የደህነቱ አይነት እኮ በጣም ብዙ ነው። ቤት በኩል ሊቀየር ይችላል። ካልወሰን በቃል ብሎ የሚነሳ የህክምና ሙያተኛ እንዲኖር ይጠበቃል።